በአቢሲኒያ ላይ ቦምብ ጣይ የቪቶሪዮ ሙሶሎኒ መጽሐፍ። ይህ መጽሐፍ በኢጣሊያው ፋሽስት መሪ በቤንቶ ሙሶሎኒ ልጅ በቪቶሪዮ ሙሶሎኒ በ1937 በሙኒክ ጀርመን የታተመ ነው። ርዕሱ ከጀርመን ወደ አማርኛ ሲመለስ ቦምብ ጣይ በአቢሲኒያ ላይ እንደማለት ነው። ይህ የቪቶሪዮ መጽሐፍ በዚህ ርዕስ ከመታተሙ ከሁለት ዓመት በፊት በጣሊያንኛ የመጀመሪያ ቅጹ ሲወጣ ቮሊ ሱሌ አምቤ በአምቤ ላይ መብረር በሚል ርዕስ የታተመ ነው። በዚህ መጽሐፉ ቪቶሪዮ ኢትዮጵያ አብሮት መጥቶ ከአውሮፕላን ተከስክሶ ከሞተው ታናሽ ወንድሙ ከብሩኖ ጋር ኢትዮጵያን ለመውረር በተደረገው ወረራ በአየር አብራሪነት ማለትም በቦምብ ጣይ ፓይለትነት ያደረጉትን ተጋድሎ በፎቶዎች ጭምር አስደግፎ አቅርበዋል። በዚህ መጽሐፉ ላይ ነው ቪቶሪዮ የአየር ኃይል ቦምብ ጣይ አብራሪነት በዓለም ካሉ የመዝናኛ ስፖርቶች ሁሉ በጣም አዝናኙና አስደሳቹ ነው ሲል የጻፈው። የኢትዮጵያ ህፃናት እኚውና በማለት ሁለት በትር በእጃቸው ላይ ይዘው በድንጋይ ላይ የተቀመጡ አይነ ስውራን ህፃናትን ፎቶ አንስቶ በመጽሐፉ አካቷል። የራሱንና የወንድሙን የፋሽስቶቹን ሰራዊት ፎቶዎች ደግሞ በአውሮፕላኖቻቸው ከሜካናይዝድ ብርጌዶቻቸው ጋር እያነሳ ጨማምሮ ጽፎታል። በነገራችን ላይ ይህ የፋሽስቶች የአቢሲኒያ ገድል የሚተርክ የጀርመንኛ እትም በሂትለር የግል ላይብረሪ ውስጥ በክብር ተቀምጠው ከሚገኙ ጥቂት መጽሐፎች ውስጥ አንዱ ነው። ይህም ይገርመኛል ግን አይገርምም። ናዚዎች የተነሱት ፋሽስቶችን አይተው ነው። የግብር ወንድሞቻቸው ነበሩ። በሂትለር ቢሮ ውስጥ ከኢየሱስ መስቀል ቀጥሎ የተሰቀለው የሙሶሎኒ ፎቶ ነበር። ሙሶሎኒ ከሥልጣኑ ሲነቀል ሰራዊት አዝምቶ የመለሰው ሂትለር ነው። አንድ መጽሐፍ ላይ የሙሶሎኒ የጨጓራ አልሰር ከፍ ያለ ደረጃ ላይ ሲደርስ ሂትለር የራሱን የግል ሐኪም ልኮ ነበር ያሳምሙ። ፎቶዎቹ ሁሉ አሉ ከሐኪሙ ጋር። ያው አምባገነኖች ይጠናነቃሉ። ሙጋቤ ኢዲያምንን ይጠቅሳል በንግግሩ ዩዌሪ ምሶቪኒ ጋዳፊን ያነሰዋል። ሂትለርም ሙሶሎኒን ይጠቅሰዋል። ትራምፕ ፑቲንን፣ ቸርችል ሩዝቨልትን፣ አብይ ኢሳያስን ይጠቅሰዋል በንግግሩ። እንዲያ ናቸው። እውነት ነው። ይደናነቃሉ፣ ይጠቃቀሳሉ። ይህን የመሰሉ ጥቁር የታሪኮቻችንን ምዕራፍ የሚያውሱ መጽሐፍት ከዓለም ላይ እየተፈለጉ ወደኛ ቋንቋ መተርጎም አለባቸው። የእኛ የታሪክ ልሂቃን ከቢሮ ጠረጴዛና ወንበራቸው ወጣ ብለው ዓለምን የሚያስቡበት የሚበረብሩበት እና ስለ ራሳችን የማናውቀውንና ራሳቸው የሚያውቁትን ብዙ ጣፋጭና መሪር ሐቆችን ሊመረምሩና ሊያሳውቁን ለትውልዳችን ሊያኖሩ ግድ ነው። እነዚህ ለወራሪ ጠላቶቻችን እንደ መዝናኛ ስፖርት የተቆጠሩት የቦምብ ጣይ ታሪኮች ለእኛ ለኢትዮጵያውያን ደግሞ የጋራ የመከራ ታሪኮቻችን ናቸው። የመጣንባቸውን ያሳለፍናቸውን አሜኬላ የሞላባቸውን መንገዶች የሚያሳዩ ሀገር በአንድ ጀንበር አልተመሰረተልን። መንገዳችን ብዙ መስዋዕትነት የተከፈለበት ነበር። እያንዳንዱ የምድራችን ስንዝር ብዙ ደም ፈሶበት ጠግቧል። የምንረማመደው ስለ ሀገር በተከሰከሰ የአያት የቅድመ አያቶቻችን አጥንት ላይ ነው። ሁሉንም ልናውቃቸው ይገባል። ምናልባት ማን ያውቃል፣ የጋራ ራዕይ ካላግባባን የጋራ የመከራ ታሪካችን አንድነታችንን መልሶ ያጠናክረንም ይሆናል። እነዚህን የታለፉ ታሪኮች ሳይ አንዳንዴ ከሚገባው በላይ ቆዝማል። የሚያሳዝነው ነገር ያንን ያለፈውን መከራ እፎይ ብለን የምንተርክበት ሀገር ሳይኖረን ከብዙ መከራዎቻችንና መስዋዕቶቻችን በኋላም እፎይታን ሳናተርፍ እንዲሁ መቅረታችን። እንግዲህ እነ ቪቶሪዮ ቦምብ ጣይ በአቢሲኒያ ላይ የሚል መጽሐፍ አሳትመው የጀብዱ ሥራቸውን አኑረውልናል። ማንበብ የእኛ ፋንታ ነው። ማንበብ ማወቅ፣ ካለፈው ለመማር፣ ያለፈውን ላለመድገም ነበር ጥቅሙ። ከፋሽስቶች በግብር ለመለየት ምንዋጋለሁ? የእኛ ነገር እየፈጩ ጥሬ የሆኑ ቀረ እንጂ፣ ምን ይታወቃል? እግዜሩ ከጨከነ ቆይቷል። ወደፊት ደግሞ ድሮን ጣይ ሰሜን ላይ የሚል መጽሐፍ አትመው አንብቡ የሚሉን ይመጡ ይሆናል። ይሄ የሙሶሎኒ ልጅ ይህን መጽሐፉን መጀመሪያ በጣሊያንኛ ሲጽፍ በአምቤ ላይ በረራ የሚል ርዕስ ያወጣበት። አምቤ የሚለው በብዛት በትግራይ ውስጥ የሚገኙ አምባዎችን ለማለት ነበር። ቃላት አልበቃ ብሎት በፎቶ እያስደገፈ ያቀርባቸዋል። ቦምብ ያርከፈከፉባቸውን አምባዎች አምባላጌ፣ አምባ ራዳ፣ አምባ ምናምን እያለ በአያቶቹ ጊዜ አድዋ ላይ የደረሰባቸውን ሽንፈት እያስታወሰ የእኛ ሰራዊት አድዋ ላይ ያለን ወንዝ ሲሻገር እያለ ይተርካቸዋል። ፎቶዎችንም ያሽጎደጉዳል። በእርግጥ በእነሱ ቦታ ሆነ ስታየው ጀብደኞች የአባቶቻቸውን ሽንፈት ተበቃዮች፣ ድል ያደረጓቸውን ድል አድራጊ ጀግኖች ናቸው ማለት ይቻላል። ግን የሚያሳፍረው ይሄ ጀብዷቸው ብዙ ሳይዘልቅ መቀጨቱ እና እነሱም እንደ አባቶቻቸው ለሁለተኛ ውርደት መዳረጋቸው ነው። የጭቦ ነገር እነ ቪቶሪዮ ይውኝ ይውኝ እንዳላሉ መጽሐፍ እንዳላሳተሙ ፎቶ እንዳላንበሻበሹ ፊልም እንዳላጎደጎዱ ሁሉ ኋላ መጨረሻቸው ደብቁኝ መሆኑ ሁሌም ይገርመኛል። ለማንም የማይቀር አባታቸው ሙሶሎኒ ከውሽማው ጋር በፒያሳ አደባባይ ተዘቅዝቆ ተሰቅሎ ወጣቶች ከተሰቀለው ሬሳ ጋር እየመጡ ዛሬ ሰልፊ እንደምንለው እየሳቁ ፎቶ ሲነሱ እነ ቪቶሪዮ ደብቁኝ ደብቁኝ አሉ። ኤዳ ሙሶሎኒ ይህንን አይታ ደም እንባ አለቀሰች። አቢሲኒያን በጉልበታችን ተቀለልን ያሉና ምድር የጠበበቻቸው ሁሉ ኋላ መሸሸጊያ ጥግ አጥተው እንደ ተራበ ተኩላ ተቅበዘበዙ፣ እርስ በርሳቸው ተበላሉ። ወንድሜ እግዜሩ የጭቦ አምላክ ነው። የችህን ሲሰጥህ ጠብታ ተልባ አትቀረው ቆጥሮ ነው። እኔ ፈረዋለሁ አንተን እግዜርን ፍረው እያልኩ አይደለም፣ በሰው እምነት ጥልቅ አልን። ግን ለማንኛውም ተጠንቀቅ፣ ሐሳብህን ከግፍ ጋር አታጋባ። አንደበትህ ለጭካኔ እልል እንዳይል እጅህን ከንጹሐን ደም አንጻ። በነገራችን ላይ ጣሊያኖች ሁለቴ መጥተው ተዋርደው ሄደዋል። ለሦስተኛ ጊዜ ግን በአካል አልመጡም። ዚያድባሪ ኢትዮጵያን ሲወር ዋና አቃፊና ደጋፊ ሆነው ፊውቸሪንግ ገብተው ነበር። ከደቡብ አፍሪካ ነፃነት ማግስት በመሪዎቹና በዓለም ነጋዴዎች ሽርክና የተንሰራፋ የጦር መሣሪያ ንግድ እሱን ተቃውሞ ከሀገሩ የኮበለሉ ትውልድ እንግሊዛዊ ተመራማሪና የሰብአዊ መብት ተሟጋጅ ዶክተር አንድሪው ፌንስታይን በ2012 ላይ ያሳተመው ዘ ሻዶ ዎርል ኢንሳይድ ዘ ግሌባል አርምስ ትሬድ የሚል መጽሐፍ አለው። እዚህ መጽሐፉ ላይ ነው የጣሊያንን በኢትዮጵያ ላይ ያደረባትን ሶስተኛ የበቀል ስሜት ድርጊት የሚያገኘሁት። ፌንስታይን ለዚህ አድባሬ ኢትዮጵያን የሚወጋበትን ጦር መሳሪያ ያሸከሙትን ሀገሮች የመሳሪያዎቹን ዋጋ በዶላር ተምኖ ያቀርብልናል። አሜሪካ 154 ሚሊዮን ዶላር ለቃበታለች። ጣሊያን በሦስት ዓመት የጦርነት ቆይተው ለዚህ አድባሪ መንግሥት 380 ሚሊዮን ዶላር የሚያወጣ የጦር መሳሪያ አራግፋለታለች። ፌንስታይን ይህንን ሲገልጸው ጣሊያን ለኢትዮጵያ ወረራ በየዓመቱ ከ100 ሚሊዮን ዶላር በላይ ፈንድ ስታደርግ ነበር ማለት ነው ይላል። በእርግጥ ሶቪየት ራሻም ወደ ነ መንጌ ከመቀንጠሷ በፊት ወደ 280 ሚሊዮን ዶላር የሚያወጣ የጦር መሳሪያ አሸክመዋለች። ለዚህ አድባሬ እግዜሩ ደግሞ ጭቦው ሌላ ነበር። ለዚህ አድባሬም ሆነ ለሶማሊያ ጭቧቸውን እንደየስራቸው ተከፈላቸው። የተልባ ፍሬ በማይረሳው ደሞዝ ከፋይ ብቻ። ይገርማል፣ ያስደነግጣል። የኢጣሊያ ሕዝብ ለሙሶሊኒ ያልተመቸው አንድ ጠባዩ ዞሎኒ የተመኘውን ያህል ጦረኛ ሊሆንለት ስላልቻለ ነው የሚሉ አሉ። ኢጣሊያኖች ከቄሳር ዘመን ወዲህ ተግባቢና ሰላማዊ ሆነዋል ይባላል። በአርቱም በምኖም ተስተካካይ የሌላቸው ምርጦች ነበሩ። ግን በአድዋ የደረሰችባቸውን ውርደት ከደማቸው ውስጥ ልትወጣላቸው የቻለች አልመሰለኝ እና ለአራተኛ ጊዜ ምን ይዘውብን ይመጡ ይሆን እግዜሩ ይወቅላቸው። በበኩሌ ቢረሱንና አፉ ብንባባል ደስ ይለኛል። ለክፍለ ዘመናት ደማን ተደማማን ተዋጋን፣ የሌሎች መዝናኛ ስፖርት ተደርገን ተቆጠረን። ረሃብ የማያውቃት ምድር ብለው ጀርመኖች እነ ፕሮፌሰር እርነስት ሄሪንግ ሽረንዘል በ1920ዎቹ በጀርመንኛ መጽሐፍ የጻፉላት ሀገር በግማሽ ክፍለ ዘመን የረሃብ ምሳሌ ሆና በዲክሽነሪ ላይ ሰፈረች። ሀገራችን ከዚህ በላይ ምን እንሆን?